አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። መደመጥ ያለባቸውን ወሳኝ ወሳኝ የሆኑ መረጃዎችን በዝርዝር ወደ እናንተ ልናደርስና ልናስደምጥ መጥተናል። ከዚህም ጋር ተያይዞ በመጀመሪያው መረጃዬ ከገንዘብ ጋር በተያያዘ እጅግ በጣም አስደንጋጭ የሆነ መረጃ ተሰምቷል። በዚህም የብር መዳከም ይፋ ሆኗል። ሙሉ ዝርዝሩን ይዘናል። በርካታ የነዳጅ ማደያዎችን የተመለከተ አስደንጋጭ የሆነ መረጃ ከደቂቃዎች በፊት ወጥቷል። ዝርዝሩን ታደምጡታላቸው። በሌላ በኩል ቤት እንዲሁም ህንፃዎችን ለመገንባት የምታስቡ ኢትዮጵያንን የሚመለከት የግንባታ ህግ ይፋ ሆኗል። በሌላኛው በኩል የጅቡቲ መንግስት በኢትዮጵያ ላይ ከዛሬ ጀምሮ መነሳቱን በርካታ ኢትዮጵያኖችንም አስቆጥቷል። ሙሉ ዝርዝሩን ይዘናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራቸውን ቆዩ። እንግዲህ ክቡራን ተመልካቾች የረፋዱን እጅግ በርከት ያሉ መረጃዎች ወጥተዋል። በተለይ የማክሮ ኢኮኖሚ ማሻሻያን ትግበራ ሀገራችን ኢትዮጵያ ተግባራዊ ካደረገችበት ዕለት አንስቶ የውጭ ምንዛሬ እጥረት በሰዓታቶች ልዩነት እያጋጠሙ በሰዓታቶች ልዩነት ደግሞ ከበቂ በላይ እየሆኑ ያሉበት ደረጃ ነው። በዛሬው ዕለት የአይኤምኤፍ ወይንም ዓለም ባንክ በኩል የኢትዮጵያን የብር መዳከም የተመለከተ አዲስ ሪፖርት አስነብቧል። ከዛ በፊት ግን እጅግ በጣም የበርካታ ኢትዮጵያኖችን ቀልብ እየሰበረና ብዙዎችን ያስቆጣው የጅቡቲ መንግስት ጉዳይን በዝርዝር ወደ እናንተ እናደርሳለን። የጅቡቲ ፖሊስ ትናንት ማምሻ ህገወጥ ስደተኞችን መከላከል በሚል ርዕስ ባወጣው መግለጫ ትናንትና ጧት መጠነ ሰፊ የሆነ የሰነድ አልባ ስደተኞችን አፈሳ መጀመሩ ተሰምቷል። የአፈሳ ዘመቻው የተጀመረም ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግሥት የተሰጠው ቀነ ገደብ በመጠናቀቁ እንደሆነም ጠቅሷል። በትናንትናው ዕለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም የአደገኛ እጽ ዝውውር በሚበዛው አካባቢዎች አፈሳ መጀመሩን መግለጫው አስታውቋል። የህገወጥ ስደተኞች ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የሀገሪቱ አካባቢዎችም አፈሳው መከናወኑን አመላክቷል። በአሰሳና አፈሳ ዘመቻው ህገወጥ ስደተኞች የሚገኝባቸውን አካባቢዎች ለመለየት ድሮኖች ጥቅም ላይ መዋላቸውንም ገልጸዋል። ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ ሚያዝያ 25 ቀን 2017 መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀምር ማስተዋወቁም ይታወሳል። በዚህ መሰረት በርካታ ሰዎች በፈቃዳቸው መውጣታቸውንና ለዚህም ምስጋና እንደሚቸራቸው በትናንትናው መግለጫ ተጠቅሷል። ትላንት ተጀምሯል በተባለው አፈሳ የተያዙ ወደ መቶ የሚጠጉ ሰነድ አልባ ስደተኞችም ንግዱ ወደ ተባለው እስር ቤት በማስገባት የሰነድ ማጣራት ሥራ እያከናወነ መሆኑን የጠቀሰው የአገሪቱ ፖሊስ አስፈላጊውን ማጣራት ከተደረገ በኋላ ግን እስከ ድንበር ድረስ በማጓጓዝ ከሀገሬ ማስወጣት ሥራ እንደሚከናወን ገልጿል። በመጀመሪያው የአፈሳ ዘመቻ ምዕራፍ የተያዙ ሰዎች ነጋድ በሚባል እስር ቤት አስፈላጊ የሆነ ምግብ ውሃና የሕክምና አገልግሎት እየቀበረበላቸው መሆኑንም አመላክቷል። ሕገወጥ ስደተኞች ከአገሪቱ እንዲወጡ ቀደም ሲል የተሰጠው ቀነገደብና ማስጠንቀቂያ በመገባደዱ አሁንም ሰነድ አልባ ነዋሪዎች በፍቃዳቸው ሀገሪቱን ለቀው እንዲወጡ ፖሊስ አሳስበዋል። አሁን የተጀመረው የአፈሳና አሰሳ ዘመቻን በሀገሪቱ የሚታየው የህገ ወጥ ስደተኞች ችግር እስኪፈታ ድረስ እንደሚቀጥል መግለጫው አስታውሶ በትናንትናው ዕለት ጀምሯል በተባለው አፈሳ ምን ያክል ኢትዮጵያውያን እንደተያዙ ማወቅ አለመቻሉ ነው ሪፖርቱ ያስነበበው። ሁላችሁም በዱአ በጸሎት አትርሷቸው። በሌላው መረጃችን ለቤት ሰሪዎች እንዲሁም ለህንፃ ሰሪዎች በአዲስ አበባ ከተማ ሰማይ ጠቀስ ፎቆችን የከፍታ ገደብ የሚወስን ህግ መኖር አለመኖሩን በተመለከተ ኤፍኤም አዲስ 97.1 የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር አቶ አውራሪስ ከበደን ጠይቋል። ዋና ዳይሬክተሩ በጉዳዩ ላይ በሰጡት አስተያየት የህንፃ ከፍታና ዝቅታ የሚወሰነው እንደ ዞኑ ቦታው ሲሆን የሚገነባው የህንፃ አይነት ስፋት፣ አገልግሎትና ሌሎችም በመዋቅራዊ ፕላኑ ላይ የተቀመጡ ዝርዝሮች መስፈርቶችን ታሳቢ አድርጎ ነውም ብለዋል። የከተማዋ መዋቅራዊ ፕላን በየ 10 አመቱ የሚሻሻል መሆኑን የጠቀሱት አቶ አውራሪስ አሁን ስራ ላይ ያለው አዋጅ 52 እዝባር 2009 ነውም ብለዋል። በዚህ አዋጅ መሰረት በከተማው የሚካሄዱ ግንባታዎች ሁሉ ምድብ ተቀምጦላቸው በዚያ መሰረት የሚካሄዱ መሆኑንና የሰማይ ጠቀስ ፎቆች ግንባታም በዚሁ መሰረት እንደሆነ ዋና ዳይሬክተሩ ጠቅሰዋል። የህንፃ ከፍታ የሚወሰነው ከመዋቅራዊ ፕላኑና ና የህንፃው አገልግሎት መሰረት አድርጎ እንደሆነ ጠቅሰው የንግድ አካባቢ ተብለው በተለያዩ እንደ ሜክሲኮ ያሉ አካባቢዎች መዋቅራዊ ፕላናቸው ዝቅተኛን የህንፃ ከፍታ እንጂ የከፍታውን ገደብ አያስቀምጥም ብለዋል። ዝቅተኛው የህንፃ ከፍታ በሚቀመጥባቸው እንደዚህ አይነት አካባቢዎች የከፍታው መጠን ገደብ እንደሌለው ያስታወሱት አቶ አውራሪስ በአየር በረራ ክልል ባሉ አካባቢዎች ደግሞ የህንፃ ከፍታቸው የተገደበ እንደሚሆንም መናገራቸው ተሰምቷል። በሌላው መረጃችን ባለፉት ወራት ከ1.2 ሚሊዮን ሊትር በላይ ነዳጅ በህገወጥ መንገድ ሲዘዋወር መያዙን የንግድና ቀጠናዊ ትስስር ሚኒስትር አስታወቀ። የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቅ በነበሩ ለኢፒዲ እንደገለጹት ባለፉት ዘጠኝ ወራት ከ1.2 ሚሊየን በላይ ሊትር በቁጥጥር ስር መዋሉ ነው የተገለጸው። በዚህም ከ106 ሚሊየን 152 ብር በላይ ቅጣት መልኩ ለመንግሥት ገቢ እንዲሆን ተደርጓልም ብለዋል። በተወሰዱ እርምጃዎች በሕገ ወጥ የነዳጅ ንግድ የተሳተፉ 54 ግለሰቦች በእስር ተቀጥተዋል። 62 የነዳጅ ማደያዎች መታሸጋቸውንም ጠቁመዋል። ሚኒስቴር መስሪያ ቤቱ በአቅርቦትና በግብዓት ሂደት ውስጥ የሚስተዋሉ ችግሮችን ለመቅረፍ አበክሮ እየሰራ ነው ያሉት መሪ ሥራ አስፈጻሚው፣ እኚህን ተግባራት አጠናክሮ በማስቀጠል ገበያውን የማረጋጋት ሥራ እንደሚሠራም አመላክተዋል። በተለይ ሕገ ወጥ የነዳጅ ግብይትን ለመቆጣጠር የሚያስችል አዋጅ ጸድቆ ተግባራዊ በመደረጉ በበጀት ዓመቱ የተጀመሩ የቁጥጥር ስራዎች ተጠናክረው እንደሚቀጥሉ ማስቻሉን ነው መሪ ስራ አስፈጻሚው የተናገሩት። በሌላ በኩል ከውጭ ምንዛሪ በተለይ ከብር መዳከም ጋር ተያይዞ በዛሬ ዕለት ከአይኤምኤፍ በኩል አዲስ መረጃ ተሰምቷል። የውጭ ምንዛሪ አስተዳደር ፖሊሲ ለውጥ መደረጉን ተከትሎ የብር የመግዛት አቅም ከጥፍ በላይ መዳከሙ ተገለጸ። ይህንን ተከትሎ የሀገሪቱን አጠቃላይ ሀገራዊ ምርት ጂዲፒ የተነቢየው የዓለም የገንዘብ ድርጅት አይኤምኤፍ የኢትዮጵያ ጂዲፒ በ225 በ26 ቢሊዮን ዶላር ይቀንሳል ሲል ተንብየዋል። የጎረቤት ሀገር ኬንያ ጂዲፒ ደግሞ በ11 ቢሊዮን ዶላር ከፍ እንደሚል በንጽጽር ያስቀመጡ ሲሆን ይህ ማለት የቀጠናዊውን ኢኮኖሚ እድገት ትመራ የነበረችው ኢትዮጵያ የኢኮኖሚ እድገቷ ያሽቆለቁላል ማለት ይሆን በሚል ጉዳይ የምጣኔ ሀብት ባለሙያዎች በዛሬው ዕለት መናገራቸው ተሰምቷል። ቪዲዮን ላይክ ላይክ ሼር ሼር ሼር አድርጉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ሰጠን እየሰጠን፣ በሌላ ቪዲዮ እስከምንገናኝ፣ ወሰላሙ አሌይኩም ወራህመቱላ።